ምልጃ ማለት ልመና ማለት ነው አይደል? አዎ። ልመና ደግሞ ጎንበስ ቀና ደፋ ቀና ያለው ነው አይደል? አዎ። መንፈስ ቅዱስ በሮሜ ምዕራፍ ስምንት ቁጥር 26 ላይ መንፈስ ቅዱስ በመካተት ይማልድልናል ይላል። መንፈስ ቅዱስ ወደ ማንንም ይማልደው? የሚለምነው ወደ ማን ነው? ወደ እግዚአብሔር ነው። እግዚአብሔር ማን? እግዚአብሔር ወደ እግዚአብሔር አብ መንፈስ ቅዱስ ይለምናል። አዎ ማስረጃ ስተኝ ያው አሁን ጠቀስከው እኮ አይልማ አይልም። አክስንቲ ይማልዳል ይሌ አይልም። ይልቅ እቀበልሃለሁ አንብበና ወደ አብ ይለምናል የሚል አሳየኝ። መንፈስ ቅዱስ ማለት ማን ነው? እግዚአብሔር። እግዚአብሔር ማን ነው? እግዚአብሔር እግዚአብሔር እኮ የቱ ጋ ነው የሚለምነው? እንዴ ምን አጋጥመዋል? ሮሜ እግዚአብሔር ይቅር ይበለ። መንፈስ ቅዱስ ማለት እኮ ራሱ እግዚአብሔር ነው። እግዚአብሔር ወደ ማን ነው የሚለምነው? መንፈስ ቅዱስ ራሱ እግዚአብሔር ነው አይደለም? አሁን ምን መሰለህ፣ አይ አታስማማውና፣ መንፈስ ቅዱስ ማለት እግዚአብሔር ነው አይደለም እግዚአብሔር ነው እንጂ። የነገርኩህ እኮ እግዚአብሔር ነው። የሌለህ እግዚአብሔር ከሆነ ስንት እግዚአብሔር አለ? አንድ ነው። አንድ እግዚአብሔር ካለ በአንድ እግዚአብሔር ውስጥ ታዲያ የፍቃድ ልዩነት አለ እንዴ? የስራ የስራ ልዩነት አለ። እኔ ጠየቅኩህም፣ መልስልኝ። እኔ ስለ ስራ አልጠየቅኩም። የፍቃድ ልዩነት አለ። ያ እኮ ሳይሆን ይሄ አሁን አንተም አንተም የምትለው በእራስህ መረዳት ነው የምመለስልህ እንጂ የአንተ መረዳት ሌላ ነው። እኔ መረዳት ሌላ ነው። እንዴት መልሰናል። አንተ በምትለው ውስጥ አልገባውም። እየሰማኸኝ ነው አሁን። አለማርም አንተ እኔ መጽሐፍ ቅዱሱ በሚለው ነው እያልኩ ያለሁት። መንፈስ ቅዱስ ማለት መንፈስ ቅዱስ ማለት ማን ነው? የእኔ የኔ ጥያቄ እግዚአብሔር ነው አልኩኝ። ማስረጃ ስተኝ እግዚአብሔር ስለመሆን። እሺ ሐዋርያት ስራ ምራፋምስ ግለጠውና አንብበው። ለአንብበው፣ ከላይ ጀምሮ ነው። እሺ፣ ለአንብበው ከቁጥር ሶስት ጀምሮ እንዲላል ጴጥሮስም፣ ሃናንያ ሆይ መንፈስ ቅዱስን ታታልላለህ፣ ከመሬት ሽያጥም ታስቀረ ዘንድም ሴጣን በልብህ ስለምን ሞላ? ሳትሸጠው የአንተ አልነበረምን? ከሸኮስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሳብህ? እግዚአብሔርን እንጂ ሰውን አልበደልክም አለው። መንፈስ ቅዱስ እግዚአብሔር ነው። አዋ፣ ቁጥር አራት ላይ እግዚአብሔር ነው መንፈስ ቅዱስ ነው ይላል ይለ። እሺ፣ አዎ። ወልድስ ማን ነው? ወልድ እግዚአብሔር ነው። ማስረጃ ስጠኝ። ዮሐንስ ወንጌል ምዕራፍ አንድ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ወልድ እግዚአብሔር ነው፣ ዮሐንስ ወንጌል ላይ እንዳለው። እሺ፣ አብን እግዚአብሔር ስለመሆኑ ማስረጃ ስጠኝ። እግዚአብሔር አብ የሚለው አንደኛ ቆሮንቶስ አንደኛ ቆሮንቶስ ላይ ምናምን እግዚአብሔር አብ ይለዋል። አይለዋል አይደለም፣ ማውጣ እናሳየኝ እኮ አንደኛ ቆሮንቶስ ምናምን ላይ እንደሆነ እንትን እላለሁ፣ ግን በስርዓት ስላይጠፋብኝ ነው። ቦታ በስርዓት መግለጽ ስላቃተኝ ነው እንጂ ያው ገብቷል። ገና ከምፈልግ ሰዓትም ከምገል ይጠፋብን ማገዝ ነው። እንደዛ ከሆነ አብ ለወልድ ምኑ ነውሽ አብ ለወልድ ምኑ ነው አባት አባቱ ነው አብ አባቱ ነው ወልድ ለአብ ምኑ ነው ወልድ ለአብ ልጅ ነው ልጅ ነው አብ ለመንፈስ ቅዱስ አብ ለመንፈስ ቅዱስ ምኑ ነው ምንድን ነው እንኳን ምኑ እንደሆነ እንዴት ነው ጥያቄ ነው ወይስ አልገባኝም እሺ መንፈስ ቅዱስ ለአብ ምኑ ነው ምን ምን እንዴት ነው የምገልጸው በሰራጭነቱ ነው በአስተማሪነቱ ነው በእግዚአብሔርነቱ ነው እንዴ ይሄን እንኳን እሺ ወልድ ለመንፈስ ቅዱስ ምኑ ነው እንዳለ ምን እንደሆነ አላውቅም እንደዚህ እንደሆነ አልገባኝ። እሺ በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ የምወደው ልጄ ይህ ነው አለ። በማን ቃል ተናገረ? በማ በማን በማን ቃልነት ተናገረ? መልስልኝ አይዘሪ። አሁን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እኔ ስለ እናንተ ምለምን አይደለሁም፣ ብሏል። በአሁን ሰዓት ይለምናል ኢየሱስ ክርስቶስ? አዎ ቃሉ ስለማይቀየር እኮ አለምንም አለ። እኔ ወንጌል አታምኑም ስል በማስረጃ ነው ብያል። አሁን ኢየሱስ ክርስቶስ ምን አለ? ቃሌ ሰምቶ የሚያደርግ አለ። አሁን መጣውና ሆነ ወንጌል እናምናለን ስትለኝ፣ በአሁን ሰዓት ኢየሱስ ክርስቶስ አማላጅ ነው ነው? ደምዬ? አዎ አማላጅ ነው አማላጅ ነው። ጎንበስ ቀና ደፋ ቀና እያለ ነው የሚለምነው። አንድ ነገር ልጠይቅ። ቆይ አይ መንጨርስና ጠይቀኛል። ያንተን ጥያቄ ያንተን ጥያቄ ነው። አይ መልስና ጠይቀኛል። መልስልኝ። ጎንበስ ቀና ደፋ ቀና እያለ ነው የሚለምነው? አይደለም። እንዴት አድርጎ ነው የሚለምነው? በደሙ ምን አገናኘው? ደሙ ከሆነ ቤዛነት በለኛ ታደ ቤዛነትና ምልጃ ምን አገናኝ? በትርጉምስ ይገናኛል። ሲገናኛል ምን አገናኘ? አንተ አይለ ምንም ነው የምትለው። ቤዛነቱ ምን አገናኘው? በቀራኒዮ በመስቀል በቀራኒዮ አደባባይ በዕለተ ዓርብ በመስቀሉ ላይ የከፈለልኝ ዋጋ ልመና አይደለም ሞቱን የከፈለልኝ ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስር ላይ በሞቱ በኩል ታረቃችሁ የሚል ስለዚህ በምልጃ ታረቃችሁ ተብሎ ተጽፏለን ንገረኝ ስቲ አንቴ ሮሜ ስምንት ሰላሳ አራት እንዴት ነው የምትፈት ቆይ የረዛትድ እዛትድ እዛ ጋም ትሄዳለ አትሽሻ እሱን አረ እሱን ሳልጨርስብ ቆይ እሱን ሳልጨርስብህ በምልጃ ታረቃችሁ የሚላለ ወይ እሱን እንደምጠራ ቤንቴ እንደሚጠራ እኮ አውቃል። የትኛው ፔንቴ ሳይሆን ቃሉ ስለሚል ነው እንጂ ፔንቴ ስለሚጠራ አይደለም። እኔ ያነሳሁት እኔ አሁን ወንጌልን አታውቁም ነው እያልኩ ያለሁት። ከተሳሳትኩ እኔ አሁን በማስረጃ አልከኝ፣ በማስረጃ ይዤ መጣሁና፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን አለምንም ብሏል። አለምንም ካለ አለምንም ነው። አይደለ ማለት ያለብን ቃሉን አንብብ እስኪ አውጣና አንብብ። እራሱ እዚህ ላይ ነው አይስተት፣ አያራሚ ቃሉን አታውቁ ቃሉን አንብቡ ትላላት። ማንበብ ትችላለህ? እኔ ያወጣለሁ አንተን ነው ማስነብብ። እንደው እኔ የምልህ ይህን በምሳሌ ነግሬያችኋለሁ ኢየሱስ ክርስቶስን ታምናለህ አረ በማርያም አንተ ምን አይነት ሰው ነው አንብባልክ እያነበብኩ እንደገና ሌላ ጥያቄ ቃሉ ግን እኔ አልፈርድም ቃሉ ግን አዳምጥ እባክህ ቃሉ ግን የተጻፈው ቃል ኢየሱስ አሁን በሰማይ ሆኖ ይለምናል ይለምናል ይለምናል አለምንም እኮ አለ አለምንም አለ ቃል በቃል እኔ ሞላ ሳያ አይ ወይ አለ ምንም ያለበትን ቦታ ባሳይታ፣ ምን አለ? ለምን ነው ማታ? ለምን ነው እኔ የሚያሳየውን መቀበል አልፈለኩ? ተቀበል አንተ። ግን እኔ አለ ምንም ያለበትን ቦታ ተቀበል። ማንተ መጽሐፉ ለምን እንዳለ ግን ገብቷል። አው በደም ገብቶኛል። እኔ ላሳይና ትቀበላለን? ወይ የግለኛ ያርጌታ ምን አለ ትቀበላለህ? ላሳይና ትቀበላለህ? ቆይ ባክ ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ነው ስንት እግዚአብሔር አለ? አንድ ማን ነው ሚለምነው? ላሳያ ማን ነው ሚለምነው? ማን ነው ሚለምነው? ማን ነው ሚለምነው? ማን ነው ሚለምነው? የምሬ ነው። ስለ ሥላሴ ራሱ አልገባም። ማን እንደም በጣም ነው አሁን እንዴ ደፋር፣ ዮሐንስ ወንጌል አስራ ስድስት ደፋር፣ ደፋር። ለምን ደፋር እንደሆነ ታውቃለህ? ወንጌል አዳምጥ፣ ያዘው፣ አዳምጥ። ዮሐንስ ወንጌል 16 ላይ ወደ አብ እሄዳለሁ፣ በዛን ቀን በስሜ ለምን አላችሁ። እኔም ስለናንተ አብን እንድለምን የሚላችሁ አይደለም አለ። ምን ማለት ትቀበላለህ? ተቀበል። ለምን እንዳለ ስላልገባ ነው። ለምን አለ አለ። እና ምን መሰለ፣ ንገረኝ። እኔ ልንገርክ እንደምለምል ልንገርክ፣ አይደለም ለምናለም ይሁን ንገረኝ። ሲገባና አንተ ንገረኝ። መጽሐፍ ቅዱስን ታነባለ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም አለ። ፈታለኝ እንዲሁ የሞተው ከሞትም የተነሳው ከአብ ቀኝ ጋኝ ተቀምጦ ስለ እናንተ በሌለቱ የሚማልድ ሮሚ 834 ከይቅርታ ጋር አይለምንም። በደንብ ንብብ አይለምንም። የእግዚአብሔር ቃል አይቀየርም። ያው ነው። አመት እስከ አመት አንድ ጥቅስ ብቻ ይዘው የሚያወጡት የሚገርመኝ ሮሜ ስምንት ሰላሳ ሰባት የሚገርመው እኔ በጣም የሚገርመኝ ነገር አሁን መስቀሉ ላይ የተሰራውን ስራ አልገባቸውም። በልመና ነው ወይስ በቤዛነት የሚለውን ነገር አልገባቸውም። መስቀሉ ላይ ክርስቶስ ያዳነን በሞቱ ነው። በልጁ ሞት ከታረቅና ነው የሚለው በሞቱ ነው የታረቅነው ይሄ እርቃችን ነው። ታርቀናል፣ አለቀ። ደሙ ደግሞ ለዘላለም ሲያስታርቅ ይኖራል የሚለው በስጋና በደሙ እኛ ክርስቲያኖች በቁርባኑ ይታረቅ እንኖራለን። ይህ ለዘላለም ነው የሚሆነው። ዛሬም ከኃጢአት ሁሉ ያነጻል። እኛ ከኃጢአት ብንሰራም ከኃጢአት ያነጻል ነው እንጂ ኢየሱስ ክርስቶስ ለምን ሆነ ያስታረቀን? እን በሞታረ እንዲ ያስታረቀን በቤዛነቱ ጠረቀረ ጴንጤዎች ጴንጤዎች ይህን አስተውሉ። ሁለተኛ ቆሮንቶስ ሁለተኛ ቆሎ አምስት ላይ ሁለት ቦታ ላይ እኮ ነው ቁጭ ያደረገው። በቃ የሚገርም ሁለተኛ ቆሎ ከአሥራ ስምንት ጀምሮ ያለው የሚገርም እኮ እንደው፣ አንሂድ። እንደው በእኛ የማስታረቅን ቃል አኖረ፣ ለሱ ሲሆንስ በደላቸውን አይቆጥርባቸውም ነበር ነበር ብሎ ነው የጻፈው። ሁለት ቦታ የማስታረቅ አኖረ አኖረ ነበር አኖረ ስለዚህ በእኛ የማስታረቂያ አኖረ ካለ አስታራቂና፣ አስታራቂዎቹ እኛ ነን። አንዱ ለአንዱ ይለምን ብለዋል። እንደው ካለ መጽሐፉን ብታነቡ ሁለተኛ ቆሮንቶስን ሁለት መጽሐፍ ይሰሩታ ዛሬ እና ግን እንዴት እንትን እንደማይሉ ግራ ይገባኛል። ያላቸውን አስተምሮ እኛ ጋር ለመከራከር ነው ወይስ አምላካቸውን ሳያውቅ ነው? እኛ ጋር ለመከራከር ከሆነ ችግር ነው የሚሆንባቸው። እኔ እንደውም አንዳንዶች ይሻላሉ። እኔ የሁለት ሽትም ያለኝ እና ሁለት ሽትም ነው ለማውራድ እንትን የምንላቸው ነገር ግን ሁሉ በክርስቶስ ከራሱ ጋር ካስታረቀ የማስታረቀ መልእክትን ከኛ ከሰጠን እግዚአብሔር ዘንድ ነው። ኃጢአታቸውንም በደላቸውንም አይቆጥርባቸውም ሳያስብ እግዚአብሔር በክርስቶስ ዓለሙ ከራሱ ጋር ያስታረቅ ነበር። የእርቅም ቃሉ በእኛ ላይ አደረገ፣ የቅርተው መልእክትም ሰጠን። እኛስ በክርስቶስ አምሳ እንለምናለን፣ እግዚአብሔር ጋር ታረቁ ብለን እንለምናለን ይላል። ስለዚህ ስለዚህ ምን አለ? እሱም ቢሆን ሀምሳ አራቱን ቢሆን በቃ ቁጭ ነው ያደረገው። በቃ አኖረ እኮ ነው፣ በእኛ አኖረ ነው፣ በእኛ አኖረ ነው የሚለው የማስታረቅ ቃል በእኛ አኖረ ነበር ነው። ለሱ ያለው ፓስት ነው ሲከፍል፣ በዛን ጊዜ በስጋውና በደሙ በኩል የዛን ጊዜ በምድር ላይ ሆኖ ከፍሏል። እሱም ከራሱ ጋር ምቆ ከራሱ ጋር ያስታረቅ ነበር ነው ከራሱ ጋር በደላቸውንም አይቆጥርባቸውም ነበር ቆጣሪ ነው ማለት ነው። በደ የሚቆጠርም ነው የሚምርም ነው ማለት ነው። ስለዚህ አሁን ሲጸልዩ ኢየሱስ ብለው ሲጸልዩ አድርግልን ነው ወይስ አስደርግልን ነው የሚሉት? ለምን ልን አለ ልጁ ልጁ እንዴት ምን አይነት ክደት ክደት ነው የተነገረው? እንደ ኮ ሎጂኩ እንዳሱ እንዲታስበው ወደ ኢየሱስ ክርስቶስ ይጸልያል እንጸልያለን ጌታ ብለው ይጸልያሉ እንዲህ ለምንላቸው ነው የሚጸልዩት ወይስ እንዲያደርግላቸው፣ እንግዲህ እንዲለምንላቸው ለመሆኑ ነው ከበሪ በሆነ እኛ እንደዛ ልንመስማ፣ በስሜ የምትለምኑት ሁሉ አለ፣ በስሜ የምትለምኑት ሁሉ አደርገዋለሁ፣ አደርገዋለሁ። ስለዚህ ኃጢያቱ ይቅር የሚባልለት ኃጢያት አለ። ኃጢያቱ ደግሞ የማይቀርለት ኃጢያት አለ። ኃጢያቱ ይቅር ለሚለው ኃጢያት እንድለምን ተናግሯል። አንደኛ ዮሐንስ መልእክት ምዕራፍ አምስት ላይ አስቀምጦታል ቆንጆ አድርጎ። ስለዚህ ከየት ናችሁ እናንተ አታመልኩትም። እንደውም እንደ ቅዱሳን እንደ ርቁ የቆጠላችሁት ቅዱሳን ወደ እሱ ይለምኑልናል። ወደ ማን? ወደ ክርስቶስ። እንደ ማን? እንደ እስጢፋኖስ እዚህ ባሉት እኮ ያስተምሩናል እኮ። ሲወገር እኮ እንዴ ሲወገሩት ምንድን ነው ያለው ጌታ ኢየሱስ? ወይ ኃጢአታቸውን አትቁጠርባቸዋል። ምን አትበልባቸው አለው? አትቁጠርባቸው፣ አትቁጠርባቸው። ኃጢአትን የሚቆጥር አምላክ ነው ማለት ነው። ለምን ላቾ አለው አላለም። አትቁጠርባቸው፣ ይቅር ባይ ነው ነው ይቅር ባይ ነው። አዎ እና ይቅር ባይ ነው። ኃጢአቱ የማይቀርለት መንፈስ ቅዱስ የሰደበ እነዚህ፣ እንደዚህ ያደረገ ነገር፣ እንደዚህ ያደረገ አገሩ ይቅር አይለት፣ ይቅርም አይባልም። በቀኝ የተሰቀለ ወንበር ያለ እሱ ራሱ በገነት ማስገባት እንደሚችል እኮ ተናግሯል። በቀኝ የተሰቀለ ወንበር ገነት ገባለ አለው ለመና ቢሆን ኑሮ ለምኜ አብን ለምኜ እንድትገባ አርጋለ ክብሪ በሆነ እንደዛ ለምኛ አብን ለምኜ እንድትገባ ረግ አብን ለምንላለው ገነት እንድትገባ ላለው ገነት ትገባለን። ያለው በቃ ቀጥታ ፈራጅ ነው። ሁሉን ሀገር ማድረግ የሚችል ነው አቀት ይቅር ማለት የሚችል ነው። ልክ ማርቆስ ወንጌ ምራፍ ሁለት ላይ የሚያለችው ሽባ የነበረችውን የነበረውን ሰው አጤት ተሰረይለት ብሎ ተነግሮታል እና እንዴት ይህ ሰው ስድብ ይናገራል አሉ ፈሪሳውያን። ያኔ እንዴት ስድብ ይናገራል ከአንዱ ከእግዚአብሔር በቀር አጢአትን ይቅር ማለት የሚችላለው ወይ አሉ። ከዛ ክርስቶስ የልባቸውን የማቅረርም ሰምቶ አውቆ፣ ስለምን እንደዚህ ያላችሁ የሰው ልጅ አጢአትን ይቅር ማለት አጢአትን ይቅር ማለት ስልጣን እንዳለው ታውቁ ዘንድ ብሎ ተነግሮናል። ኢየሱስ ክርስቶስ አጢአትን ይቅር ማለት እንደሚችል ሁሉም ማድረግ እንደሚችል መጽሐፍ ቅዱስ በግልጽ ነው ይነግረን እና እናንተ ክርስቲያኖች አይደላችሁም። ጴንጤ አሁን ክርስቲያን አይደለም ምንለው? በዚህ ነው ጴንጤ ክርስቲያን አይደለም። ምክንያቱም አንድ አምላክ ፈጣሪ የሆነን እግዚአብሔርን ይለምናል ብላችሁ ስትናገሩ ትንሽ እንኳን መጽሐፍ ቅዱስ እውቀት እንደሌላችሁ ምንም እንደማታውቀ ነው እንትን የሚለው ያስረዳው። ዮሐንስ ወንጌል አምስት ላይ ፍርድን ሁሉ ለወልድ ሰጠው እንጂ አባንስ ሰው አይፈርድም ይላል። ለምን እንደርቁም ሲል ያዩት የናቁት ስለሆነ ዋጋ የከፈለው ደግሞ እሱ ስለሆነ ማስተዋል እና ዋጋ ከፍሎ ፍርድን ሁሉ ለወልድ ሰጠው እንጂ አብ አንድ ሰው እንኳ ይፈርድ ማለት አብ ለሕይወት እንደሚሰጣቸው ወልድ ደግሞ ለሚወዳቸው ሕይወት ይሰጣቸዋል አለ። አስፈቅዶ አይደለም፣ በራሱ ሕይወቱ ሰጭ ነው። መልካም ያደረጉ ለሕይወት ትንሣኤ ይወጣሉ፣ ክፉ ያደረጉ ለፍርድ ትንሣኤ ይወጣል ይላል። ያንን ፍርድ የሚፈርደው ኢየሱስ ክርስቶስ ነው። ፍርድ ሁሉ ለወልድ ተሰጠ ይላል። ከየት መጣ? ነው ምጽ አለ ምንም እያለ እየተናገረ ፍርድ ሁሉ ለኢየሱስ ክርስቶስ ተሰጠው እያለ እየተናገረ ይሄን መቀበል ነው። ይሄንም የተጻፈውን ቃል እኮ መቀበል እኮ ነው። እዴ ኢየሱስ ለምንልኝ ልኝ እያልክ ነው ምጻለያ ወረሱ አረ ስለዚህ ክዳችሁታል ማለት ነው። እንደ ፈሪሳውያን ሲክዳችሁታል ማለት ነው። የእግዚአብሔር ልጅነቱን እግዚአብሔርነቱን ክዳችኋል ማለት ነው። ኢየሱስ ክርስቶስ ሊያድንህም ሊያኖርህም ሊኮንንህም ሊምርህም የሚችል አምላክ ነው። ኮናኝም ነው፣ አጽዳቂም ነው። ዛሬ አለው በገነት ከኔ ጋራ ትሆን አለ። አስፈቀደ እንደ ባለመንግስት ነህ አለው። ፓቶ ይዜማ በመንግስት በመጣ ጊዜ አለ አንተ አለው ጓደኛውን እግዚአብሔርን አትፈራው ምን እግዚአብሔርነትን አመነ፣ ባለመንግስትነትን አመነ። ንጽህናውን አመረ ንጹህ መሆኑን አመነ። እሱ ደግሞ በጥፋት እኛ ይሄ በጥፋታችን ነው አለ አመነ። እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ አለ። ለመጽሐፍ ሲጠይቀው ለዛሬ አለው ዛሬ ነው ያለው። ከየት አመጣው ነው የምትጽፈው አንተ። ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ አራት ላይ ምንድን ነው ያለው? ጻድቅ ሩጫ ይንጨርሻለሁ ሃይማኖት ይንጠብቅ ያለው የመልካም መንገድ ለጋር ያለው በኋላ በኋላ የክብራት ይዘቶኛል ካለ በኋላ ምንድን ነው ያለው? ይሄንንም አለ ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ምን ያለ ኋላ ጻድቅ ፈራጅ የሆነው ጌታ ለእኔ ያስረክባል። ፈራጅ ነው በጽድቅ የሚፈርድ ጌታ ነው ኢየሱስ ክርስቶስ። ጻድቅ ፈራጅ የሆነው ጌታ አለ ቅዱስ ጳውሎስ ያንቀን ለኔ ያስረክባል። ያንቀን አትዘባበቱ። በጌታ ላይ፣ በጌታ ላይ አትዘባበቱ። መዘበት ይባላል ይሄ ፈራጅ የሆነውን አድራጊ ፈጣሪ የሆነውን መሐሪ የሆነውን ጌታ እንዴት አንተ፣ በራሱ አዳነ አዳነን፣ በመስቀል አዳነን እኮ ነው። በደሞ ስጠት አዳነን በደግሞ አነጻን አስነጻ ይላል አነጻን እኮ ነው የሚለው በራሱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያስነጻል ተብሎ አልተጻፈም። እና እነኛ ያልኳቸውን በጥቅስ የነገርኳቸውን ቃሎች ደግሞ ለምን አትቀበሉም? በጣም ብዙ ቦታ ፈራጅነቱ ይናገራል። ለምን ይሄን አትውጠውም? ይህ አሁን የተናገርኳቸውን ግዝ መጽሐፍ ቃል ቅዱስ ጳውሎስ ፈራጅ የሆነው ጌታ ብሎ ከተናገረ አርያ ሊሆን የሆን አይገባም። ዕብራውያን ሰባት ላይ የተጻፈው እኮ በሱ የሚመጡትን ሊያድናቸው ይችላል። ያድናቸው አልኮነ ሚለው ያስድናቸው አይላል አይልም። ያ ያለው የኢየሱስ ምልጃ እንደ ሌላው ምልጃ አይደለም። አይደለም እንደ ቅዱሳን ምልጃ አይደለም። አትቀልዱ። ግማሹ አይ አይለምንም፣ አሁን አይወድቅም፣ አይነሳም፣ አይለምንም በሰማይ ይላል። ግማሹ ደግሞ ይለምናል ይላል። ብንም መሰረት የሌለው በአሸዋ ላይ የተሰራ እምነት። መስፍኔ ቀጥልህ። የሚያልቅበት ፍጡር ስላልሆነ ለፍጡራን የሰጠውን ጸጋ ፍጡራን አልፈልግም ካላለ በስተቀር እግዚአብሔር መልሶ ያውስዱ። ባጢአት ስንገኝ እግዚአብሔር ላይ ስናመጽ፣ እንዳጋንንት ይወሰድብናል፣ እንደ ይሁዳ ይወሰድብናል። የገሃነም ልጆች ያስብለን፣ የአጋንንት ልጆች ያስብለን። ያ የአብርሃም ልጆች መሆናችን ይቀርና የአጋንንት እንት ልጆች ያስ ብለናል እርጉማን ያስ ብለናል ስለዚህ ኢየሱስ ክርስቶስን ኢየሱስ ክርስቶስን መላእክቶች ሊሸፍኑት አይችሉም እንደውም በእናንተ ቤት ያለ ኢየሱስ ክርስቶስን የሚሸፍን አንድ ሰርፕራይዝ ልንገራችሁ ታቁታላችሁ ልሳን ብላችሁ ትናገሩና አድራሻ የሌለው ልሳን ልሳን ማለት ቋንቋ ማለት ቋንቋ ማለት ልሳን ማለት ቋንቋ ማለት። ባለቤት የሌለው ቋንቋ የለም። እግዚአብሔር ለሐዋርያት ሲሰጣቸው በተለያየ ቋንቋን የተናገሩት እግዚአብሔር ስራውን ገለጠ አልገለጠም ስንል፣ ገልጧል፣ ገልጧል እግዚአብሔር። እናንተ ቤት ግን ያለው ልሳን ድሃን የሚዘርፍ የግለሰብን ክብር የሚያጎላ ይሄ ልሳን አይደል ይሄ ልሳን አይደል? የእግዚአብሔር ሥራ በመላእክቱ ሲገለጥ እሱ በሁሉ ቦታ እንዴት ተገኝቶ ትላል? አንተ ግን ስለ ማንቸስተር ስትናገር በዛ ቦታ ተገኝታ አይደለም አይደል? ስለ ስለ ባለ ትዳር ፍቺው ፍታ ስትል በምን አውቀን? መልአኩ መጥቶ ቢያድን እግዚአብሔርን ያዳነው አሁን ለምሳሌ ሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ስናይ ጴጥሮስ በጥላው ሰውን ይህን ይፈውስ ነበር። ማን የፈወሰው ካልከኝ እግዚአብሔር። የእግዚአብሔር ኃይል ግን በጴጥሮስ በቃ ቀደሰው። በጴጥሮስ ፍርሃቱ፣ በመንቀጥቀጡ፣ የራሱን መዳን በመሻቱ፣ እግዚአብሔርን ገንዘብ ስላደረገ ጴጥሮስ ለእኔ ምን ነው ልዩ አራ? ልዩ የእግዚአብሔር የሥራው የተገለጸበት ስለሆነ ጴጥሮስን ካላከበርኩ እግዚአብሔርን ሥራ ማድነቅ አልችልም።